ሽ ይታያል፣ ይሰማል። አንተ ቆራጣ ሰላቢ የሚስጥር ሄደል አይነ ጥላ ቡዳ ዛር ኑስኪ በስላሴ ስም ናንተ ቦላዲት አምላክ በድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል ስም እ

ታዲያ እንዴት ይሆናል? በገዛ ቤት የመጣ ኩኖ ጦቱ ምታደርሰው ሐኪም ቤት መታ ምናገባ እዛ መጣት ናት። አዎ ሰዎቹ ለመታዘ ሐኪሞችን ልጆቻቸው ልጁ ልታስታምም ካንሰር በሽታ ታማሚ ሆና አይ፣ ይሄ ነገር አይሆንም፣ ወደ ቤቷ ብለን አኪም ወደ ቤቷ፣ እዛ ደግሞ አስታሚ ብሏል አኳ ሰዎቹ ታዲያ ምን ታርክ ትነሳና መልካር ፋይል ነው፣ መልካር ፋይል ነው ሰው መድረሻ መጣት አለበት። በቃ እሺ። ሌላስ ማን ያለው መተት፣ ሰላቢ፣ ቡዳ ነጥላት። ትናንትና የገባን ደግሞ የዝሙት መንፈስ ከጓደኛዋ ላይ መጣንና ገባን። ልክ መላኩ አንተ እንደዋነቴ ጠብቀኝ ብላ ስለመጣ ልክ የሚገባውን መንፈስ በህልሙ ያሳያል። ምን ገባውን ያሳይናል። እዛ ደግሞ ዛሬማ መስብኛል ማለት ነው። ታዲስናት ና በንብርቷ ላይ እንዲህ በጉምታነ ስንገባ አየቸ ሲቲ በነገራችን ላይ ስትጸልዩ፣ ስትሰግዱ፣ ስጋው ደግሞ ስትቀበሉ የበረታችሁ ስትመጡ የሚላኩት የሚገቡት ክፉ መናፍስት ይታያሉ። በህልም በራይ ይገለጻሉ። በደንብ ነው የሚታዩትና ምን እንደተለከተላችሁ ናሉ ማወቅ ትችላላችሁ። እሺ፣ ምን አረጋችኋት? እኔ ሀገር ቤት ስጋው ደሙን እቀበላለሁ። በቃ ገንዘቡም አስራ አምስት ዓመት ነው ብለ ፎሎፎ በቃ ምን ስጋው ደሙን እቀበላለሁ። አስራ አምስት ዓመት ኖረች። ምንም እንዳትጠቀም ነው ያረጋችሁት። አሁን በቃ ተዘጋጅ ረዛብናል አሁን ደግሞ በጦርነቱ ምክንያት አድርገን እያወዛገብ ነበረ ሄው በቃ መንገድም ከተዘጋዛው እናንተ ደግሞ እነዚህ ሽማግሌዎች ተነኩ ብራም ደው ላይ ምትሳደበው ምትሳደበ ለምንድን ነው ምናገባት ምናገባት ተዘጋጁ እሺ በስላሴ ስም ሁላችሁም ጠቅላላችሁ ተዘጋጁ በስላሴ ስምበ በኃያሉ በመድኃኔዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም

የዝሙታ ጋንን የዝሙታ ጋንን ያደፈጠን የተደበቀን ያደፈጠን የተደበቀን ሁላችንም ሁላችንም ለቀን እንሄዳለን ለቀን እንሄዳለን። በስላሴ ስም በስላሴ ስም በሲሆን ታስረናል ሲሆን ታስረናል የዘጋ ነው እንድሏል